መለከተኝም ሲጀመር አላውቀውም። የሚያወራውም ከሱ ጋር ነው። በቃ አንድ ቀን አጋጠመኝ፣ በቃ አገዘኝ፣ ረዳኝ። ከዛ ያለፈ ምንም ነገር የለንም፣ አለቀ። ከኔ ልክ ከሱ ጋር ነው የሚያወሩት? እን ወይስ ሌላ ኬዝ አላችሁ? አልገባኝም እንዴ ወይስ ከድሮ ፍቅረኛው ጋር የተያያዘ ነገር አለ? እኔ ምንም ሊገባኝ አልቻለም። ካለ እንዲያስረዳኝ ይፈልጋለሁ። ሄዶ የሚመታበት እኔ ብቻ አይደለውም ኬዙ እኔ ምን እንዳለብኝ፣ በእኔ ሰበብ እየተደረገ ሁሉም ነገር እንትን የሚባለው ብቻ የሚሆን እናውራ። እኔ እንዴት መረጋጋት እንዳለብኝ ራሱ አላቅም። ፍፄ፣ አንቺ ራስሽን አታስጨንቂ፣ ራስሽን ትጎጃለሽ። እንዴት አላስጨንቀው ራሴን? ይሄ ልጅ ቤቴን ያውቀዋል፣ ገባ አይደለ ብሩኬ? የሆነ ነገር አድርጎታል። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። እንግዲህ ዛሬ በጣም በሚያሳዝን ርዕስ ነው የመጣሁት። ርዕሴ ሀይሚና ብሩኬ እንደውም ፍፄ ናቸው ማለት ነው። እንግዲህ ያው ሰሞኑ በሀይሚና በብሩኬ የተፈጠረ ነገር በጣም ነው የሚያሳዝነው ማለት ነው። ግን ሀይሚና ብሩኬ መቼ ነው የሚታረቁ? መቼ ነውስ ግን አንድ ላይ መኖር የሚጀምሩ መቼ እንደበፊት በፊት ፍቅራቸው መመለስ የሚችሉ? እኛስ ግራ ገብቶናል። እንግዲህ ያው ሰሞኑ እንዳያችሁ በብሩክ ቤት ፍፄ አስታርቃለሁ ብሎ በቀረበበት ተደበደበ። ያው ሲደበደብ እንዳያችሁ በአንድም በሁለት ሰው ነው እየተደበደበው ማለት ነው። ሲደበደብ ደግሞ እንግዲህ ሀይሚ በጣም አዝናለች ማለት ነው። በጣም ከፍተዋታል። ግን ከእንደዚህ አይነት ነገር ይጠብቀን በሉ ነው የምላችሁ። እንግዲህ እውነት በጣም ነው የሚያስጠላ ማለት ነው ቤተሰብ እና ሰሙኑ ሀይሚ በጣም ነው ያዘነችው፣ በጣም ነው የከፋት። እንግዲህ ያው ኒንጃ በጣም ነው ግራ የገባት ማለት ነው። እንግዲህ ያው አንድ ውሳኔ ወስናለች ማለት ነው። እኔስ ግራ ገብቶኛል። ካሁን በኋላ ከብሩኬ ጋር መቀጠል አልችልም በሆነም ባልሆነም ነገር እየጠረጠረኝ ነው በማለት መልስ ሰታለች። ትላንት በብሩኬ ቤት ያው እንዳያችሁ በጣም ነው ያለቀሰችው፣ በጣም ነው የከፋት። እንግዲህ ከብሩኬ ይሄን አልጠብቅም ነበረ። ብሩኬ በብዙ ነገር ይጠረጥረኛል እያለች መልስ ሰታለች። እንግዲህ ያው ወንድ ልጅ ከባድ ነው። ያው ልባቸው አይገኝም። በጣም ሴት ልጅ ይጠረጥራሉ ማለት ነው። እንግዲህ ትላንትና በብሩኬ ቤት ድብድብ ተፈጠረም፣ መደባደብ አልነበረባቸውም። እንግዲህ ሰው አንድ ሰው አስታርቃለሁ ብሎ ቤት እስከመጣ ድረስ እንግዲ ማክበር አለብን። እውነቴን ነው የምላቸው አንዳንድ ሰዎች ራሳቸውም ቀለው ሌላም ያቀሉ ሰዎች አሉ ማለት ነው። በእነሱ ይሄን አይጠበቅም ነበረ እንግዲህ ፍፄ ማስታርቃለሁ ብሎ እስከመጣ ድረስ መደብደብ አልነበረባቸውም። እንግዲህ ያው ሀይሚ ካሁን በኋላ እኔ አንድ ውሳኔ መወሰን አለብኝ ሌላ ሀገር መሄድ አለብኝ፣ ወይም ደግሞ ሀገር መቀየር አለብኝ። አለዛ እኔ ሁሌም እንዳለቀስኩ ወይም ደግሞ ሁሌ እንደከፋኝ መኖር አልፈልግም በአሁን እድሜ ማረጅ አልፈልግም። ያው ታውቃላችሁ፣ አንዳንድ ሴት ሁሌም የምታለቅስ ከሆነ ሁሌም የሚደብራት ከሆነ ያው አለ ጊዜዋ ታረጃለች። ማነ እንግዲህ ያው ሁሌም ጭቅጭቅ፣ ሁሌም ዝንዝን በእርግጥ ያስጠላል። ለተመልካች ስትሉ፣ ለቤተሰቦቻችሁ ስትሉ ታረቁ ነው የምንላችሁም ካልታረቃችሁ ደግሞ የራሳችሁ ቤተሰቦቻችሁ፣ ተመልካቾቻችሁ ይከፋቸዋል፣ ያዝኑባቸዋል። እዛም ምክንያትም ደግሞ ያው ተመልካች ሁሌም ተመሳሳይ ርዕስ ያው ስትለቁ ተመልካች ይደብረዋል ማለት ነው። ስለዚህ ታረቁ ነው የምንላችሁ። ሀይሚም ደግሞ ሌላ ሀገር ይሄዳለሁ አቅጫጫ ቀይራለሁ የሚለው መተው አለብሽ፣ መቀየር የለብሽም። ሲቀጥልን ደግሞ አንቺ በትንሹም በትልቁም ማልቀስ የለብሽም። ጥሩውንም፣ ደጉን፣ ክፉውን መቻል አለብሽ። ራስሽንንም ማጽናናት አለብሽ። አለዛ ደግሞ ያው አይምሮሽን ልክ አይመጣም ማለት ነው። እኛ ሰዎች ብዙ ጊዜ የምናለቅስ ከሆነ ሀሳብ የምናበዛ ከሆነ አእምሮአችን ፈታ አይልም ያው ይደነዝዛል ማለት ነው። እና ሀይሚ ሰሞኑን በጣም ተረብሻለች። በጣም ነው እየከፋት፣ በቃ እኔ እንጃ መፈጠሯ ራሱ አስጠልተዋታል ማለት ነው። ማስጠላትም የለብሽም። ራስሽን ወደ ራስሽንም መመለስ አለብሽ። ራስሽንም ማጽናናት አለብሽ እና ያው ሁሉንንም ሁልጊዜ እኛ ሰዎች ደስተኛ ሆነን አንኖርም። አንድ ቀን እናለቅሳለን፣ አንድ ቀን ደግሞ እንደሰታለን፣ አንድ ቀን ደግሞ ያለው ነው መከፋቱ ማለት ነው። ስለዚህም ጭቅጭቃችሁ ይቁም ነው የምለው፣ እንደኔ ሀሳብ የሀይሚና የብሩኬ ደጋፊዎቹን ብዙዎቻቸው ተጨንቀዋል። አሁንስ ሰልችት ሆናል። መቼ ነው የምትታረቁ? መቼ ነው ሳንድ የምትሆኑ? መቼ ነው ሰላም የምትፈጥሩ እያሉ ብዙዎቻቸው ብዙ ነገር ብለዋል፣ ኮሜት ማስቀምጠዋል ማለት ነው። ስለዚህ ይህ ነገር ከእናንተ አይጠበቅም። እውነት ነው ምላችሁ። እንደ በፊት ተስማምታችሁ ተዋዳችሁ ኑሩ ነው ምላችሁ። ሀይሚን ደግሞ ወደ ውጭ ሀገር እሄዳለሁ የሚለውን እሱንም ማቆም አለባት፣ መሄድም የለባትም። አንድም ነገር ደግሞ ነገር የተፈጠረ እንግዲህ አንድ የምታውቀው ልጅ አለ። እሱ ፍቅረኛዬ ወይም ደግሞ ባሌ አይደለም፣ ከድሮም ጀምሬ አውቀዋለሁ። አንዳንድ ጊዜ በቸገረኝ ጊዜ ይረዳኛል እንጂ ከእሱ ጋር ምንም አይነት ግንኙነት የለኝም ብላ መልስ ሰታለች። በእኔ የመጣ ደግሞ የሰው ልጅ መደብደብ ወይም ደግሞ መገደል የለበትም በማለት መልስ ሰታለች። ከዛ ማለፎን ደግሞ እንዳያችሁ ፍፄ አስታርቃለሁ ብሎ ሲመጣ ያው ያላሰበው ነገር ገጠመው። ድብድብ ደርሶበታል ማለት ነው። ይሄ ከነሱ አይጠበቅም ነበረ። አንድ ሰው አስታርቃለሁ ብሎ ሲመጣ ምክሩን መቀበል የሚያወራውንም መስማት ነው እንጂ ለምን መጣህ? አንተ ምን አገባህ? ምን ቤት ነህ ብለው መደምደም አልነበረባቸውም። እንግዲህ በጣም ነው የተጎዳ በጣም ከፍቶታል። እሱንም በጣም ነው ያዘነባቸው። እንግዲህ ያው በሌላ ቪዲዮ እስከሚመጡ እስኪ በሌላ ቪዲዮ በምን አይነት ርዕስ እንደሚመጡ ወይ ታርቆ ወይም አንድ ሆኖ ሊመጡም ይችላሉ። ለማንኛውም እኛ በጉጉት እንጠብቃቸው። ከእንደዚህ አይነት ነገር ይሰውረን። አንዴ ጥሩ፣ አንዴ መጥፎ፣ አንዴ መጣላት፣ አንዴ መታረቅ እውነት በጣም ነው የሚደብረው። እና ቤተሰብ ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜት ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ኮሜት የምታደርጉኝ ልጆች ከልብ አመሰግናለሁ። ብዙዎቻችሁ ቪዲዮ ስታዩ ሰብስክራይብ አታደርጉም፣ ችግር የለውም ሰብስክራይብ ላይክ ብታደርጉም አይከፈልበትም እና አድርጉ ነው የምላችሁ። ቅንነት ለማንንም አይደለም ለራሳችን ነው። ስለዚህ ቤተሰቦቼ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜት አድርጉ። ነባሮች ደግሞ ላይክ እና ኮሜት ማድረጋችሁን አትርሱ። ለማንኛውም ሀይሚና ብሩኬ አንድ እንዲሆኑ ድዋ አድርጉላቸው ከእንደዚህ አይነት ነገር ይሰውረን እያላችሁ ድዋ አድርጉ ነው ምላችሁ ቤተሰቦቼ ለማንኛውም በሌላ ቪዲዮ እስከምንመጣ እናንተም ደህና ሆኑ እኛም ደህና እንሆን ሀይሚናን ብሩኬ ይታረቁ አንድ ይሆኑ እንላለን ለማንኛውም ቸው